እንግዲህ ዛሬም በአዲስ ቪዲዮ መጥ ችላችኋለሁ ማለት ነው የመጣሁላችሁ በጣም ምርጥና መጨረሻው የአማረ ድራማ እንግዲህ ከመጀመሪያ እስከ መጨረሻ የተከታተላችሁት ብዙዎቻችሁ ኮመንት ላይ እየጻፋችሁ አይቻለው ማለት ነው። እና በጣም ደስ የሚል ድራማ ነበር ሲጀመር ጀምሮ ማለት ነው። አስተማሪ የሆነ ነገር እንግዲህ ድራማው የገዛ ባሏ ፍቅረኛውን በቤቱ ውሽማውን ይዞ የመጣው ነው የሚለው ርዕሱ ማለት ነው። እንደዛ እየገባችሁ ብታወት ያላያችሁት ብታወት ደስ ይለኛል ማለት ነው እና በጣም አሪፍ አስተማሪ ድራማ ነው። እና ዛሬ የመጣውላችሁ እንግዲህ በዚህ ድራማ ነው ማለት ነው። ቤተሰብ ናርዲ እና በረከት በረከት እና ናርዲ ባልና ሚስት ነበሩ። በረከት በናርዲ ላይ ሌላ ሴት ይዞ ይመጣል ማለት ነው። አንዲት ምሽት ስልክ ይደወል ና ሚስቴ ለኔ ተውልኝ የሚል ስልክ የውሸት ወይም የምቀኛ ወሬ ማለት ነው፣ በረከት ጋ ይደርሳል። ከዛም በረከት እንዴት እንደዚህ ታረጋለች በእኔ ላይ ች ታረግብኛለች ብሎ የቡና ቤት ሴት ይዞ በቤቷ መጣ ማለት ነው። በዛ የተነሳ ሄል ናርዲም ብዙ ታግሰዋለች ና ብዙ አሳልፋ ዛሬ ላይ እንደዚህ መጨረሻዋ ያማረ የደመቀ እናቷን በሞት አታ በእሷ የተነሳ ብቻ ብዙ ነገር ምን ልበላችሁ። ግን የናርዲ ሰራተኛ አለመኖሯ በጣም አዝኛለሁ። ያቺር ጉዟ ማለት ነው። ወይኔ ስሟ አጠፋብኝ እኮ። እሷ አለመኖሯ በጣም አዝኛለሁ። እዚህ መጨረሻው የድራማው መጨረሻ ላይ እሷ መኖር ነበረባት ከነልጇ ማለት ነው። ግን በጣም አሪፍ ነው፣ ደስ ይላል። ብቻ አላቅም እንደዚህ ድራማ ያስደሰተኝ የለም፣ መጨረሻው ማለት ነው። በዛ ላይ ደግሞ በእምነታቸው ጽናታቸው፣ የጌዲዮን እናት በእምነቷ ጽናቷ፣ እንግዲህ የጌዲዮን ሚስት በጣም ጌዲዮንን በግድ ነው በቃ አያፈቅራትም አይወዳትም ነበር። ግን መጨረሻ አማራጭ ሲያጣው ወደ እሷ እየቀረበ ሲመጣ በጣም በፍቅሯ ወደቀ ማለት ነው። ከዛም ተጋቡ። ከተጋቡ በኋላ ግን የካንሰር በሽተኛ ሆነች። መዳን አትችልም፣ ስምንት ወር ብቻ ነው ያለሽ ብለዋት ዶክተሮች። ከዛ በኋላ የጌዲዮን እናት በየገዳሙ፣ በየቤተክርስቲያኑ ብቻ እያለቀሰች እየተንከራተተች ሊያውሷን ሚዛ እያለቀሰች እየተንከራተተች እግዚአብሔር የተመሰገነ ይሁን። እንግዲህ ለሞት ደረጃ ያደረሳት ካንሰር ወደታች ወርዶ በኦፕሬሲዮን የምትድን ሆና ብቻ፣ አላቅም እንዴት ብዬ እንደምነግራቸው አላቅም። እኔ በተለይ መጨረሻው ትናንትና ሳይው እያለቀስኩ ነው ያየት። ማርያም በጣም ደስ ያለኝ እና አንዳንዴ አበቃልን በቃ ምንም ነገር የለውም ካአሁን በኋላ እኔ አልጠቅምም በቃ አበቃልኝ ብለን እንትን ስንል በእምነታችን የጸናን ከሆነን ፈጣሪ እድሜ ይቀጥልልናል። ለዛኛ እኛ በቃልን ላል ነው ህይወታችን። እግዚአብሔር ይረዳናል። ፈጣሪ ይረዳናል። እኛ ብዙ ጊዜ እኛ በፈጣሪ አንተማመንም፣ አንጸናም። የጌዲዮንን እናት በጣም ነው ኒንጃ የማደንቃት በጣም ነው አይደለም ለሷ ለራሷ ለጌዲዮን ሚስትና ለልጇ ለጌዲዮን ለራሷ ቀርቶ ለናርዲና ለበረከት ራሱ ተስፋ ሆነቻቸው ማለት ነው። የናርዲን የሄሎን ህይወት እየቀየረ ፈጣሪ እናንተንም አይረሳችሁም። ስለዚህ ማህፀኔ ልጅ አይሸከምም፣ አታረግዥ ማህፀንሽ ልጅ አይሸከምም ተብዬ እንዴት ላረግስ ቻልኩ? እማዬ እኔ በጣም ከብዶኛል እያለች እንግዲህ ናርዲ እያማከረቻት ነበር፣ የጌዲን እናት ማለት ነው። የጌዲን እናት ደግሞ በሙሉ ተስፋ እኔ በፈጣሪ ይተማመናለሁ። እንደገና ደግሞ ከዛ በተጨማሪ ደህና ዶክተር ጋር ፈልጌ ወስድሻለሁ። ስለዚህ ምንም ችግር የለም ልጅሽን በሰላም ትገላገያለሽ፣ ትወልጃለሽ ብላ በጣም ሞራል ሰጠቻት ማለት ነው። እሷም እኔም የሄሉን ህይወት የቀየረ ፈጣሪ እኔንም እንደማይረሳኝ አምናለሁ እናቴ ብቻ እኔ እንጃ እሱ ያውቃል። እንግዲህ የጩና ልጅ ተቀብላ በጉድፈቻ እያሳደገች ነበር ሄለ። ከዛ በኋላ ማናት ናርዲ። ከዛ በኋላ ግን አባትየው ልጄን አምጡ ብሎ የእሱም ልጅ አይደለችም ልጁን ወስዶባት ነበረ። እሷን በወሰደ ማግስት እንግዲህ ናርዲ እርጉዝ ነሽ ተብላ በዛ እየተጠባበቀች እያለ በስተመጨረሻ ግን በጉዲፍቻ የወሰደቻትም ልጅ ተመልሳላት። ብቻ በጣም ደስ የሚል ነው። ጩናም ከቤቷ ሰራተኛ ሆና ገብታ ምን ብዬ እንደምነግራቸው አላቅም። እውነት በጣም ደስ ያለኝ ድራማ ነው። የገባች ብታወት በጣም ደስ ይለኛል ማለት ነው ጽናታቸው እኔ በቃ እንዴት ነው አንድን ነገር በቃ እኛ በቃለት በቃ ካሁን በኋላ እዚህ ጋር ያበቃል ብሎ መቁረጥ ሳይሆን መጋፈጥ፣ በቃ ሴጣን ዲያብሎስ እኛን እንደሚፈትነን እናውቃለን፣ ግን ፈጣሪ ያለ አይጥለንም። ይሄ ነገር ለፈተና የመጣ ነው። ስለዚህ እኛ በእምነታችን እናሸንፈዋለን ብሎ ሞራል ያለው ሰው ብቻ። አላቅም እንዴት ብዬ ልንገራችሁ እኔ ደጋግምሜ የማመሰግናት የጌዲን እናት ነው ማለት ነው። እና እንግዲህ ሄለን ከቤት ከጌዲ ተደብቃ ሌላ ቤት ተከራይታ ታንቃ ልትሞት ነበር ማለት ነው። እና ባዶ ቤት ተከራይታ ግን የት እንደምትኖር በሰው ተከታተለቻት ነበር የጌዲዮን እናት እንዴት ነው ልጅን እንደዚህ የምታደርገው ከጌዲዮን ቤት ስትወጣ የልጅነት ፍቅረኛ ከአሜሪካ መጥቷል ከሱ ጋር ነው መኖር የምፈልገው ብላት ነበር የወጣችው እና የጌዲዮን እናት ይህን ነገር ስላላመነች መከታተል ጀመረች ሄሎን ሄሎ ስትከታተላት ግን የሆነች ማትረባ ክፍል ውስጥ ተከራይታ እንደምትኖር ከእሷ ጋር ማንም ሰው እንደሌለ በመሀሏ ብቻ የሆነ ነገር እንዳለ በውስጧ ብቻ ያን ተረድተው እንግዲህ ያው መጨረሻ ላይ በሽተኛ እንደሆነች አወቁ ወደ ቤት አመጣቻት ከዛ እያስታመሟት በየጸበሉ ቦታ ይዛት እየሄደች ምን እያለች ምን እያለች ስምንት ወር የተባለችው ዕለት ሞት የተዘጋጀች እንግዲህ ሞቷ የተቆረጠላት ሰው ትድኛለች ብሎ እግዚአብሔር ተስፋ ሰጣት። ያንን የታመመችውን እንግዲህ ካንሰር በጣም ያስፈራ በሽታ ነውና፣ እግዚአብሔር ያንን ብቻ እንዴት ብዬ እንደምናግሯቸው አላውቅም። እኔ እያለቀስኩ ነው ያየሁት ይህን ድራማ ና እየገባችሁ ብታውስ ደስ ይለኛል እላለሁ። እንግዲህ ዛሬ እንደዚህ በዚህ መልኩ እሷም ካንሰሩ ሙሉ በሙሉ ከውስጧ ጠፍቶ እሷም ልጇን ወልዳ፣ ናርዲም ልጇን ልትወልድ እየተቃረበች ነው። የጉዲፈቻ ያሳደገቻትም ልጅ ሰውዬው የእኔ ልጅ አይደለችም አስመርምሬያት የማንንም ዲቃል አላሳድግም ብሎ አምጥቷት ለናርዲ ሰጣት። ናርዲ ልጄ ናት እንዲህ እንዳትል ከቤት ይወጣልኝ ብላ አባራው። ብቻ በደስታ እንግዲህ ያን ሁሉ መከራና ፈተና አሳልፈው እንደዚህ በዚህ መልኩ በደስታ እያሳለፉ ድራማው ተጠናቋል ማለት ነው። የመጨረሻው ድራማ ከኢትዮጵያ ድራማዎች ሁሉ ያስደሰተኝ ድራማ ይሄ ብቻ ነው። ምክንያቱም የኢትዮጵያ ድራማ ታቃላት መጨረሻ አያምርም፣ አያስደስትም። የሆነ ነገር ላይ ነበር የሚያልቀው። ግን እኔ እነዚህ ድራማ በጣም አስደስቶኛል። እኔ እንጃ ብቻ አላውቅም። የጌዲዮን እናት በጣም ከእናትም በላይ ናት። እና በጣም ደስ ይላል። ያላያችሁት እየገባችሁ እዩት ማለት ነው። እያያችሁት ደግሞ እንግዲህ እኔ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶኝ። ባይ ባይ